አሁን ምናልባት ሪከርድ አይታ ይሆናል። እኔ በጣም መርቄክ መርቄ ካለ ሁሌ ስመርቀ ነው አሁንም ልመርቀክ ነው የገባሁት። እንኳን የተወለድ ቅታች አላችሁ በሙሉ አሜን በሉልኝ እና አሌክሶ፣ እንኳን እችን ቀን እንድታይ እግዚአብሔር ረዳ። ከብዙ መፈተና ከብዙ መንገድ ዛሬ ላይ አምረህ ተውበህ ሞገስ አግኝተህ እዚህ ላይ እንድትደርስ እግዚአብሔር ለዚህ ቀን ስላደረሰ ክብሩን ይውሰድ። እግዚአብሔር ይመስገን። ማሚክን እናትህን የዛሬ ቀን ባትሆንም አስራ ሰባት ቢሆንም ይህንን ዘጠኝ ወር ታግላ እችን የጭንቅ ቀን መጥቶ እችን ጊዜ እንድትወለድ አንተን የመሰለ አበባ እንድናይ የትንሽ ትልቅ እንድናይ ያደረገች እድሜና ጤና የስጣት ያንተናት ዘርክ ይባረክ። የእኔ ወደኔ ቆንጆ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። የትንሽ ትልቅ ነህ። ትልቅ ሁን። አንተ ጨዋ የጨዋ ልጅ። እኔ ስም አውጥቼ ይልሃለው ማለት ያው እዚህ ያላግጣሉ፣ ግን አንተ ወርቅ ነህ። ለእናትህ ወርቅ ነህ። እናትህ ወርቅ ናት። ወርቅ ትሁን፣ ወርቅ ትልበስ፣ ወርቅ ትሁን አንተም ወርቅ ሁን የኔ ቆንጆ። እኔ የእውነት በጣም ነው የምወድህ። በምን መሰለህ? በዘመን በመጣቸው በተሻገርካቸው ከአንተ ጭንቅላት ከአንተ ምግባር ሊጠበቁ የማይችሉ እጥፍ ነገር አሳይተህናል። አይቼ ባሃለው ልጆቼ የእኔ የሚያኮሩኝ እንዳንተ እንዲሆኑ የምመኝበት አይነት ጠንካራ ልብ ነው ያየውብህና እግዚአብሔር አሁንም ከጎንህ ከጎንህ ከእመቤት የቅድስት ድንግል ማርያም ድግፍ እቅፍ አድርጋ ልቦና ሰታ የምትፈልገው ቦታ ላይ ታድርስ። ሀብት ጤና፣ የሰው ፍቅርን ጸጋ በረከትን፣ የሰው ድጋፍ፣ የእግዚአብሔር ድጋፍ ስታወራ የምትደመጥበት እንደ ባህር ፈሶ የማያልቅ ጤና ሀብት ይስጥ። የተመኘከውን እፈስ ጠይቀህ አትጣ ኖረህ የምታመሰግንበት እናትህን የምታኮራበት የምታስደስትበት ሀገርህን የምታስጠራበት ልቦናም አቅምም ጉልበትም እድሜም ጤናም ሁሉን ይስጥህ የምትወደውን አገኝ የጠየከውን ይስጥህ መድሃኔ ዓለም ከጠየከው በላይ ያኑርህ ብዙ ተሻግረሃል እልፍ ያሻግርህ አሜን እኔ ብዙ እልሃለሁ። አቀት ማለት ብዙ ብልህ ደስ ይለኛል። ከምትወዳት ከምታፈቅራት እዚህ ሶሻል ሚዲያ ላይ የተሰደብክባት ክባት ስም ይወጣልህ እንደው አይንህን አጥፍተው ገለው ምን ሊያደርጉ ለሞከሩ ክብርህን አሳይተው ከእሷ ጋር አንድ አድርጎ ከብራችሁ ወልዳችሁ አግኝታችሁ ሰውን ጠላትን የሚያሳፍር እግዚአብሔር ለአንተም ለእሷም እድሜ ጤና የሰጥቷችሁ፣ እቅፍ ድግፍ የምትሉበት ሚስቴ ብለህ ከጎንህ የምታመጣበትን ቀን ያምጣልህ። ለአንተ እንደ ባህር የሞላ ሀብትም፣ ጤናም፣ ፍቅርም የጠየቅከውን እግዚአብሔር ይስጥህ። ተናግረህ ተደመጥ፣ ጠይቀህ ይሰጥህ። ጠላቶችህን ሽባ ያርግልህ፣ አፋቸውን ይዝጉልህ፣ አይናቸውን ያጥፋልህ። ቆንጆ ነህ፣ ቆንጆ ሁን፣ ቆንጆ አግኝ፣ ቆንጆ ያርግህ፣ ቆንጆ ህይወት ያኑርህ። አመሰግናለሁ። ዘርክ ይባርክ። አሚን ታለ። በጣም አመሰግናለሁ። ማርያም በጣም አመሰግናለሁ። አሚን። መልካም ልደት፣ መልካም ጊዜ ይሁንልህ። አመሰግናለሁ ውዶቼ ስላስገባችሁኝ። እሺ ቀጥሉ። ሰውን በስማሙነት አሌክሶ እንኳን ተወለድክ እንኳን እግዚአብሔር ለዚህ ቀን አደረሰን ቀሪ ዘመን እየተባረከ የሆነ ዘመን እግዚአብሔር ያድርግልን በህይወት ሁሉ ደስተኛውን ላይክ በምንም ነገር ተከፍተ ከእግዚአብሔር አያሳየኝ ላይ ከዚህ ፋሚሊ ውስጥ እስካለው ድረስ ሁሌም ደስታ ነው የምመኘው የአንተንም የሌዝዬንም መሲም ብቻ በጣም ነው የምወዳችሁ ለእናንተ ቃላት የለኝም ሁሌም ከጎናችሁ ነኝ። በምንም ነገር ይሁን ባዘንም በደስታም ግራምንም ነገር እውነት በጣም ነው የምወዳችሁ። በጣም ስለምወዳችሁ ላይክ መናገር ያቅተኛል። በቃ በጣም ወዳችኋለሁ። ሃፒ በርስቴ እኛም በጣም እንወድሻለን። በጣም እ ሌላ ማነው ዘይት ደካ ወርም ኪያ፣ ሁላችሁም ሰላም፣ እንዴት አመሻችሁ? በቅድሚያ ሰላም አሌክስ ወንድሜ፣ እንዴት ነሽ ኪያ? እንኳን ተወለድክ፣ ሃፒ በርደይ ቀሪ ዘመነክ የተባረከ የሆነልህ ወይ ፈጣሪ። ይከብዳል እና በጣም ነው እወዳችሁ ሁላችሁ። አመሰግናለሁ። በድጋሚ ሃፒ በርደይ እወዳችሁ። መጀመሪያ ለዚህ ቀን ላይ ያደረሰን እግዚአብሔር ይመስገን። ሁላችሁም ሰላም እንዴተው አላችሁ። አሌክሲ አሌክስ ወንድሜ በጣም ነው ወድህ፣ በጣም ነው ማከብርህ፣ በጣም ነው ማደንቅህ። እግዚአብሔርን እኔ ልቤ ድውዱ ስለምልሽ በትግርኛ በትግርኛ

ቲ ዓዲና ክውዕለልካ ምኛት እዩ እግዚአብሔር የውዕለኒ በእውነት በጣም የዝምነት ሓወይ ማዕረይ። ቴንክዩ በጣም ነው የማመሰግናችሁ። ቤተሰብ ባዘን ቀን ኣዝናችሁ ከእኛ ጋር በደስታ ቀን ተደስተን ኩጭ ብለን ነው የምናድረው። ኣሌክሲ እግዚአብሔርን ደስታ ቢሆንም ኩጭ ብለን ነው የምናድረው። ስታዝኑ እራሱ ኩጭ ብለን ነው የምናድረው። እግዚአብሔርን ኩሉ ሰው ሲረገጥ ሲሰደብ

ሙሉ ሷን እንዲሆን ወዳቸዋለሁ። እግዚአብሔር አንድ ላይ ያደርገን ጥሩ ነገር ለመስራት ያብቃል። እንደዚህ እንደተሰባሰበን አንት ጋ ያላቸው ማይታ